አይመለከቱ አንቺ የኔ ጓደኛ መሆን አትችይም። ለምን? የራሱ ጉዳይ ከሆነ ለምን አታየው? ጥሩ ነው። ብሪያክ የምታስብ ከሆነ መሄድ ትችላለን። በጣም ጥሩ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 እኔም ቀለበት የማስርላት ልጅ አለ እያለ ምናምን ነገር ሲያናድዳት ነበረ፣ እየከረመው እንደም ባለፈውም አይታቸዋል አደለም። ትላልቅ ሰርጎች ትናንሽ ሰርጎች አይጠፉም እያለውላ ሲነግራት ነበረ። እሷም ደግሞ ምንም አታመጣም መብት ነው ምናምን ነገር ስትለው ነበረ። እንግዲህ ሰሞኑን ደግሞ ዳኒ ቤት እየተቀመጠ አይደለም፣ የት እንደሚሄድ አናቅም። ከቤት ወጥቶ በቃ ወይ ማታ ጠዋት፣ የወጣ ማታ ነው የሚገባው ቤት አይቀመጥ ምናም ነገር እያሉ ነበረ እና እንደውም ሳይነግራቸው ከቤት ወጥቶ ጠፍቶባቸው ስልክም አላነሳ ሲላቸው በጣም እንደተጨነቁ ምናምን ነገር ሲናገሩ ነበረ እና ሜሪ ደውል አለ ዳኒ የት እንዳለና በጣም እየተጨነቁ እንደሆነ በተለይ ደግሞ ፅጌ በጣም እያሰበች እንደሆነ ነግራ ስትነግረው ለሱ በቃ እንደውም አምጫትና እኔ ከሰው ጋር ነው ያለውት አምጫትና ከዚህ በኋላ የት እንዳለው ማወቅ አለባት ብሎ ይነግራት እና ከዛ ፅጌ ዳኒ ወዳለበት ቦታ ትሄዳለች ማለት ነው። እና እዛ ስትደርስ ከአንድ ልጅ ጋር ታገኘዋለች። እዚህ ጋር በምስሉ ላይ የምትመለከቷት ማለት ነው። እና ለምንድነው እንደዚህ የምታደርገው? እኛ እያሰብን አይደለም ወይ? እኛ እየተጨነቅን አይደለም ወይ? ስልክ እንኳን አትመልስ ምናምን ነገር ስትለው እሱ ደግሞ ለምንድነው አንቺ ስለእኔ የምትጨነቅ? ምናምን ነገር እያለ ሲያናድዳት ነበረ ማለት ነው። እሷ ግን እኔ ብቻ አይደለሁም ሙሉ የቤት ሰሆን ወደ ስለአንተ ሲጨነቅ የነበረው እነ ሜሪ ነው ሁሉም ማለት ነው እና ግሩፑ አብረ ሄዱት እንዳለ ክሩ እና ሁሉም ሰው የተጨነቀው እኔ በተለይ አልተጨነቅኩም። ምንም ቢሆን ደግሞ ከሀገራችን አብረን እስከ መጣን ድረስ አብረ መመለስ አለብን፣ ችግር እንዳታመጣ እያለች ስታስጠነቅቀው ነበረ። እሱን ደግሞ ማንም አላሰበም አንቺ ነሽ ያሰብሽው፣ ደግሞ ለምን ለእኔ እንደዚህ እንደምትጨነቂ አልገባኝም ብሎ ጭራሽ ሌላ ሰው ነው የሆነባት ማለት ነው። እኔና አንቺ ጓደኛሞች መሆን አንችልም። ከዚህ በኋላ ስለ እኔ አይመለከትሽ፣ ምናም ነገርም ሲላስ ነበረ። እሷ ግን አንተ እዚህ መጥተህ የሆነ ነገር ብትሆን ቤተሰቦችህ እኔ ነው የሚያውቁት፣ ከኔ ጋር እንደመጣህ ያውቃሉ። መውጫህን መግቢያን ው አደራ ምናም ነገር ስላሉኝ አንተ እዚህ መጥተህ ሌላ ጸባይ ያመጣህና አንተ የሆነ ችግር ቢያጋጥምህ ነገ ተወቃሽ መሆነው እኔ ነኝ። ምክንያቱም ያው ታውቃላችሁ እሱ ጋር በጣም ቤስት ጓደኛሞች ናቸው፣ እና አብረን በሰላም እንደመጣን በሰላም መመለስ አለብን ብላ በጣም በጸባይ ስት ነግረው ነበረ። እሱ ግን ጭራሽ አታያትም አታምርም፣ እዩም እንደምትመስል አረብ ትመስላለች ጓደኛዬ እንዲታየሻት ምናምን እያለ ጠቀጥልን ያደረጋት ማለት ነው። በነገራችን ላይ ዳኒ በጣም ተንኮለኛ ነው። የምር የምናገረው ነገር በጣም ነው እሷ ራሱ በቃ ልትጣለው ፈልጋ ነበር፣ ግን ታዋት ፈታተነኛለ ነው ዱባይ ነው ምናምን እያለች ስታስጠናቀቀው ነበር። እና እሱም ደግሞ እና ዱባይ ቢሆን ምንድ ነው ምናምን ነገር እያላት ነበረ። ያው ታውቃለች፣ ኢንፎርሜሽን ሰምታለች ማለት ነው። የዱባይ ህግ ሀይለኛ ህግ ነው ማለት ነው። አስባችሁታል? እዛ ቢደባደቡ ኢትዮጵያ ቀርና ወደ ከርቸል ሊሄዳሉ ማለት ነው። እና ለዛ በጣም ትዕግስተኛ ለመሆን ሞክራለች። እሱ ግን በጣም እያናደዳት ነበረ። እኔ ያልገባኝ ነገር እሷን ለማስቀናት ነው እውነት ከዝች ልጅ ጋር አብሮ ሊሆን ነው የማውቀው ነገር የለም። ነገር ግን ሳስበው ሳስበው ጽጌ ከሌላ ሰው ጋር ሲሆን ስለምትንጨራጨር ትወደኛለች ብሎ ስለሚያስብ እና እሷን ለማናጀር ስለሚፈልግ ነው እንጂ ዳኒ ከዝች ልጅ ጋር ጓደኛሞች ሆነው አይደለም ማለት ነውና ልጅቷ ራሱ እያለች ነበረ፣ ለምን የምትጨነቂው፣ ከኔ ጋር ነው አይሳስብሽ። እንደውም ከኔ ጋር ሲሆን ሰውነቱ ጨመረ፣ ወፍሯል፣ አሁን አምሮበታል። ስለዚህ ስለ ዳኒ ምንም ሊያስጨንቅሽ አይገባም ምናምን ነገር ስትላት ነበረ እና በጣም ነው በነገራችን ላይ የተፈታተነቻት። እሷ ግን በቃ በጣም ታናዳለች። ነገር ግን ያው ብዙ ነገር ብላ ከሱ ጋር መቀየም አልፈለገችም እና ዳኒም ደግሞ በቃ ቀየረን ያለባት ታውቃላችሁ። እኔና አንቺ ለምድ የምታስብ ብሎ ነገር አለ እንዴ? ማለት ጓደኛሞች ናቸው። ግን እሱ አንቺ ከእኔ ጋር በጓደኝነት መቀጠላችንም እያላት ነው የሚለው፣ እንግዲህ ይመስለኛል። ምንም ሊያናደዳት ሞከረ፣ ምን ምን ሊላት ሞከረ። እሱ አንዶኖች እና የአራዲያ ልጅ ብትሆንም ግን ባልሰማ እያለፈችው ነው። የሆነ የተናደደበት ነገር አለ በፅጌ በፅጌ ማለት ነው። ስለዚህ አንቺ የምትፈልጊው ጓደኝነታችንን ነው። እናንቺ ጓደኛ መሆን አንችልም ብሏታል ይመስለኛል። አለ ፍቅረኛ ካልሆንሽ እናንቺ ጓደኛ መሆን አንችልም በቃ ምናምን ነገር ይመስለኛል ሳስበ፣ ማለት ምን ታስባላችሁ? እንደውም እኔ የገመትኩት ባለፈው በትላልቅ ሰርግ ትናንሽ ሰርግ ይኖራል ብሎ ሲናገር የመሰለኝ የምር ዱባይ ድረስ ሄዶ አጋጣሚውን ስላገኘ ለጽጌ ቀለበት ያደርጋል ብዬ ነበረ ያሰብኩት። ብዙ ልጆች እንደዛ ነበረ ሲሉ የነበሩት እንደውም የሆነ በባለፈው ሰሩት ቪዲዮ ላይ ዳኒ እና ጽጌ ቀለበት ይሰሩ የሚል በጣም ብዙ ኮሜንት ነበረ። ነገር ግን እሱ ከጽጌ ጋር አልነበረም። ይኸው ከዚች ጋር ነው። እንግዲህ እንም ሆነው ብሎ እንግዲህ ልጅ ተናምጡ አሳይቶናል። ያው ጭራሽ በጣም ሲያናድዳት ነበረ። እያት ምን እንደምትመስል አረብ ትመስላለች ምናም ነገር እያለ በጣም ነው ቀጥል ያደረጋት። ና ጽጌ እንደዚህ ሲጀመር በጣም እንደምትወደኩ ግልጽ ነው። ምክንያቱም አንድ ሰው ምንም ማለት ያን ሰው ማትወዱት ከሆነ አይደለም፣ ከኢትዮጵያ እህታችን ጋር ከማንም ጋር ይሆን አይመለከታትም። ግን የሆነ ባለፈው ራሱ የሆነ ልክ እንደገቡ ዱባይ በገቡ በሁለተኛ ሆነ በሶስተኛው ቀን የሰሩት ቪዲዮ ላይ አይታችሁ እንደሆነ ማንም ሳይጠራው ማለት ነው ጠራችኝ ብሎ ሲሄድ ዝም ብሎ በጣም ነበር አንተ ዳኒ ና ምናምን እያለች በጣም ስትከተለው ነበረ ማለት ነው እና ከሌላ ሰው ጋር እንዲሁን በፍጹም አትፈልግም በፍጹም እና አንዳንድ ሰው ደግሞ ማለት ነው የሆነ ሲከፋውም የሆነ ሰው ሲበሳጭም እንትን ይላል ማለት አያስፎግርም ጸጥ ነው የሚለው እሷ ግን በጣም ነው በቃ እንትን ነው ስትደሰትም ስትናደድም ያስተውቅባታል በፊቷ ላይ ማወቅ ትችላላቸው እና ስትናደድ በጣም ነው የሚያስታወቅባት። ለማንኛውም ዳኒ በዚህ ልክ ባታናድዳት ደስ ነው የሚለን፣ ምክንያቱም እንዴ ጨጓሯን እኮ ላጠው ማለት ነው ወይ አይደለም። ማለት የፈለገውም በስርዓት መናገር ሲችል ግን እሷን እንደሚያናድዳት እያወቀ ሁል ጊዜ የሚያደርገው እሷን የሚያናድድ እሷን የሚያበሳጭ ነገር ነው ማለት ነው እና እሷም ደግሞ ስለ እሱ የማይመለከታት ከሆነ እሱ እሷ ቤስት ጓደኛ ነው ሁሌ የምትለው ቤስት ጓደኛ ነው፣ አይደለ? ወንድሜ ነው ነው አይደለ? ስለዚህ ወንድሟ ከሆነ ከሌላ ሴት ጋር ስታየው ለምንድነው በዚህ ልክ የሚያንጨረጭራት? ለምንድነው እንደዚህ የምትናደደው? ማለት ነው ማለት ምንም አይደለም፣ መቼም ወንድሟ ከሆነ የግድ ጓደኛ ሊኖረው ይገባል። ግን ለምንድነው እንደዚህ የምትናደደው? ስለዚህ ያስፈግርባታል። እሷ ራሷ በስርዓት ነው የሚያስፈግርባት፣ እሱም እንደዛ እሷም ያን አዲዳትን ነገር ማድረግ በጣም ነው ደስ የሚለው። ና ምን አስቦ እንደሆን አላውቅም፣ ወይንም ደግሞ ጽጌ ተናዳ ከሌላ ሰው ጋር እንዳትሆን ከኔ ጋሁን ብላ ከእሷ እንዲመጣ ይሁን የሚፈልገው አላውቅም። ማለት ብቻ አላቅም። ሁለቱ እውነት እኔ ዳኒና ጽጌን ሳይ የምሬን ነው የምላችሁ ትዝ የሚሉኝ ቤዛና ያሬድ ናቸው። አፍላ ፍቅሮች ማለት ነው። በቃ እንደዚህ ናቸው። ብዙ ጊዜ ተከታተላችሁ ብዬ አስባለኝ። እና ማለት ሁለቱም ጋር አለ፣ ግን ከሱ ይምጣ ከሱ አይምጣና ራሳቸውን አምነው አይቀበሉም። በቃ ትክክለኛ የዳኒ ሮያል ና የጽጌን ህይወት ምን እንደሚያሳይ ታውቃላችሁ? አፍላ ፍቅር ላይ ያሬድ ሸበላው ና የቤዛ እንትን ገጸ ባህሪ በቃ ይወክላቸዋል ብዬ ነው ማስበው። ምክንያቱም ሁለቱም ጋር ስሜት አለ። ነገር ግን ከሱ ይምጣ ከሱ ይምጣ አይነት ነገር ወይንም ደግሞ አምኖ አለመቀበል ነው እንጂ ፅጌ ለዳኒ ምንም አይነት ስሜት ከሌላት በዚህ መልክ አትናደድም ብዬ አስባለሁ። ከማንም ጋር ሆነ ኦልሬዲ እኔ ከሀገር ውጭ ነው ያሉት። ያገኛት ደግሞ ሀበሻ ልጅ ናት። እንግዲህ ሀበሻ ስትሆኑ ወይ ደግሞ ፌመስ ስትሆኑ ከብዙ ሰው ትገናኙ ትተዋወቁ ትችላላቸው ና ኖርማል ነው ብላ ማለፍ ስትችል፣ በዚህ መልኩ ለዳኒ ምንም አይነት እንትን ከሌላት ቦታ ከሌላት በዚህ መልኩ ያናድዳታል ብዬ አላስብም። ስለዚህ እንደዛ ነው የማስበው። ለማንኛውም ዛሬ ደግሞ በጣም ነው ያናድዳት። እናንቺ ጓደኛ መሆን አንችልም ብሏታል። በቃ ስለ እኔ የትም ብውልም ባድርም የትም ከረሜ ብመጣ አንቺ እኔን አትቆጣጠረኝም፣ በቃል አደለ መብቴ ነው፣ እኔ ህፃን ልጅ አይደለሁም ምናምን ነገር ሲላት ነበር። እሷ ግን ያው ከቤተሰብ አብረን ስለመጣን ዱባይ የሄደው ከጽጌ ጋ ነው ብለው ስለሚያስቡ እሱ ደግሞ እዚህ መጥቶ የሆነ ችግር ውስጥ እንዳይገባ በሰላም የሰው ልጅ እንዳመጣች በሰላም መመለስ ነው የምትፈልገው። እና ና ለዛ ነው እሷም ቤተሰቦች የሚያውቁት እኔን ነው ስትለው የነበረው ማለት ነው። ነገር ግን እሱ ህፃን ልጅ አይደለም ቼም ህፃን ልጅ አይደለም ዳኒ። የሆነ ሚስቴክ ቢሰራ ጽጌ ትጠይቃለች ማለት አይደለም። ግን ያው ጓደኛ እስከሆነች ድረስ ያለውን ነገር እሷን በቅርብ ማየት መከታተል አለባት ማለት ነው። እና እሱ ግን በዚህ መልክ ለምን እሷ ሊያናድዳት እንደፈለገ አላውቅም። በነገራችን ላይ እኔ አሁን ይች አሁን ከዳኒ ሮያል ያለች ልጅ ትክክለኛ ነው ብዬ አላስብም። ግን እሷን ለማናደድ ያመጣው ነገር ነው ማለት ነው። በፊት አውቃላችሁ ከሩታ ጋር ሆኖ ሲያናድዳት ነበረ አሁን ደግሞ ዱባይ ድረስ መጥቶ ማናደዱን ቀጥሏል ማለት ነውና ሳስበው ሳስበው ከዚች ከአዲሷ ጋር ምንም አይነት ነገር የለውም። ነገር ግን ጽጌን ማናደርስ ብቻ ስለሚፈልግ ነው በዚህ መልኩ ጭራሽ አሉበት ቦታ ድረስ እንድትመጣ አድርጎ ጨጓራውን የላጠላት ማለት ነው። ጽጌዬ፣ ወተት ጠጭ። ምንም ማድረግ አይቻልም እንግዲህ። ዳኒ ማለት የሆነ ነገር አደርጋለሁ ካለ በቃ ያደርገዋል ስለዚህ ጸባው ምን እንደሆነ ከኛ በለጣ አንቺ ታውቂያለሽ። ስለዚህ ግን እኮ ያውቃል ማለት ጽጌ ምን ያክል ለሱ ምን እንደሚያስደስታት ምን እንደማያስደስታት ድብን አርጎ ያውቃል። እና ለዛም ነው እሷ ማይመቻትን ወይንም እሷን ሊያናድጃት የሚችለውን ነገር እየፈለገ የሚያደርገው ለዛ ነው ማለት ነው። እና እንደምትቀና ወይም ወይንም እሱ ከሌላ ሰው ጋር ሲሆን እንደምትናደድ ምናምን ስለሚያውቅ ሁሌ ዱባይ ከገባ ጀምሮ ልክ የገባ ቀን ጀምሮ የሆነ ሰው አገኛለሁ አገኛለሁ ሲል ከረመ። እስካሁን ድረስም እዛው ላይ ነው እና ምን እንደሚያናድዳት ያውቃል። እና ለዛም ነው እንግዲህ ርዕሱን ሳይቀይር እስካሁን ድረስ ያናድዳት ያለው። ለማንኛውም ያ መመለሻቸው ሲደርስ ውሸት እንደሆነ ግልጽ ይሆናል ብዬ ያስባለሁ። ለማንኛውም ለጊዜውም ቢሆን ጽጌ በጣም ተናዳበታለች። በተለይ ደግሞ ጓደኛሞች ናንቸ መሆን አንችንም ሲላት፣ በጣም ነበር የከፋት ማለት ነው። ዳኒ ነብስ አይማር። በሀገር ውስጥ አተረማመስካቸው ውጭ ሀገር እንኳን ወጥተው ምን አለበት ቢዝናኑ እንዲነሱ ሊዝናኑ ሄደው፣ አንተ ጭራሽ እዛ ሄደህ እንትናልካቸው ማለት አስፈልጓል? ሊዝናኑ ሄዶ እዛ ጭራሽ ጨጓሯን መልጦ ንቆያ፣ አንተ እንዴት አድርገህ ደም ግፊት ግፊታ ሲዘን ልትመልሳትን የፈለግከው ትዝናናላቸው ለንሰን ጠብቅ ማለት ነው እና ባታና ዲዳት ጥሩ ነው ቢያንስ ይህ አስራ አምስት ቀን ወይ ስንት ቀን ነው፣ ለስንት ቀን ነው የሄዱት? ኦልሬዲ አሁን ይሄ መመለሻቸው ራሱ እየደረሰ ነው እና ይችን ቀን እንኳን እስቲ ፈታ ትበልበት። በቃ እሱን ጭቅጭቁን ምናምን አገር አገር ስትገቡ ይደርሳል ማለት ነውና ዱባይ ድረስ ሄደ አታቃጥላት። ልጅቷ ፈታት ብላ ትመለስበት እረፍቷን ታጣጥምበት ማለት ነው። ለማንኛውም ጓደኞች ስለነበረ ቆይታ አመሰግናለሁ። ለዚህ ቻናል አዲስ ሲሆናቸው ላይክ፣ ሸር፣ ሰብስክራይብ እያደረጋቸው ቻናሌን ተቀላቀሉ። ሀሳብ ካላቸው ኮሜንት ላይ ያስቀምጡልኝ። እንደናው ነው